ነው። ሌላ ምንም ታምር የላችሁም እኮ። ይህንን ነው የምትለፈልፉት። ያ ሌላ ምንም የለ። ሆዴ ቢሆን ነዋ። ሆዴ ነው እንደ ነቀላት ማርያምን። ሞዴሬትነቱን ነዋ ማነሳበት። ሞዴሬነቱን ነዋ ማነሳበት። ጅጅንማ ከነቀለ እንዴ? ናቲንግ ነው ናቲንግ የሚባል ሞዴሬተር አለኝ እንደ ደግሞ ኧረ ሆዴ የለም እናንተ አታነካኩት ሆዴን እና ጅጅን አታነካኳቸው እኔን አታስፈራሩኝ የምትፈልጉኝ ሰዎች ኑ ከፈለጋችሁ ስራ ቦታዬ ኑ ስራዬን ታቆላላቸው አዳምሽ ራሰ አምስት መምጣት ትችላለህ ጃፒ ከምትሰድበኝ ቦክሰኛ አይደለም አዳምሽ ራሰ አምስት ና ወይም መኖሪያ ቤቴንም ታውቀዋለህ ወይ ቤቴና ማርያምን እንጂ አታስፈራሩኝ መቤቴን አንተ ካስለቀስከኝ ወንድ ነህ። ጃፒ ልጆቼን እንሳኝ። ልጆቼን ከነካ በህግ እንዲህ ነው ማንጠለጠለ። እንዲህ ልጆቼን እንሳኝ። ለአባታቸው ነግሬ ሪከርደሩን ማለት ነው። አልፋታም። አታስፈራረኝ። ማን ያስወጣይ? ሞዴሬተር ስጭቅ ነው አለሽ እኮ ሙሉ ሞዴሬተር ጅጅ እኮ ማስወጥተኝ ነው። እኔ ምን አውቄ ማን እንዳስወጣሽ። ግን ወዲያን ግን የለም ዋሽተው ነው። ወይኔ አስሜ ተነሳብኝ። እኔ ምልሽ ፍሬ ወይ ዶንት ቶክ ዊዝ ባድ ፒውፕል። ማማ መቤቴን ልጆቼን ብቻ አይስደባቸው። ለጠበቃ ነግርኝ፣ መቀመቅ ነው ማስገባ። ዶንት አንሰር። ስቶፕ አሁን እዚህ ጋር እንደዚ እንዳማረብሽ ምናምን ነገር ነጠልሻለሁ። ፕሌ ጌ ኦኬ

ሲጋራ ሲጋራ ያጭፍ በማ በጌታ ተጣሉ ይለናል። ጅቦ እኮ ነው። ዩቱብ ቀዘቀዘበታ። ይሄ ወሬኛ አአ ለመኮሰት ታዲያስ ምን ያው ጅቦ እንዴ ዩቱብ እኮ ነው። ገቢ እኮ ቁጭ ብሎ በጣም ጎበዝ ልጅ እኮ ነው። ዝም ብሎ ለምንድን ብሎ አንዳንድ ሰዎች ይለፍልፍ ብዬ ነው። ለቤቴን ለዚ ሳይሆን ለራሱ ይፍራ። በአሁን ሰዓት ልጆቼ አቢውዝድ እያደረገኝ ነው የሚያስቅኝ። ታይቀልሽ ፍሬ ጀርመን ህጉ ማለት ዩኒ ትንሽ ክራይም ነው የሚፈለግብ የሆነ ሰው ተከሶ አይቼ ፍሬ፣ እግዚአብሔር ምስክሬ ነው ክስ ጣላው ክስ። ለራሱ ይፈራሉ አይደለም እንኳን ስለዚህ ለዘረ ኢምፖርት ዲፖርት አንድ አመት ጊዜ በስድስት ወር ውስጥ የሆነ ነገር ካለሽ አሁን ቅጣታቸው ነገር ሄደሽ ሪፖርት አደርጊያለሽ፣ አይደለ? ተመሳሳይ ሪፖርት በአንድ አመት ውስጥ ከመጣ ዲፖርት። ለምን የፈለገ ፓስ አይኖርሽም፣ ዲፖርት። ጀርመን ፓስፖርት ምንቀማለን ብለዋል እኮ። በጣም መፍራት አለብሽ። ስንቱን እያተራመሱት ነው። እግዚአብሔር ምስክሬን ጉድ ነው፣ ብታይ ጉድ ነው። የምትሰሚያቸው ነገር ይህ እንደ ድሮው መሰለሽ ህጉና ተለውጧል በጣም ህጉ ያስፈራል። አንዷ ሚዲያ ላይ ተሳድባ ጀርመኗ ላላያትም አላየሻትም፣ ፍርድ ቤት አንድ አመት እኮ ነው የታሰረችው። አራት መቶ ሺህ ብር፣ መቶ ሺህ ብር በብር እራሱ የምትቀጪው አራት መቶ ሺህ ብር፣ መቶ ሺህ ዶላር ምናምን። በጣም ሀርድ ነው እሱ መከልካቸው እስክናስጄ ከዛ ወደ ሀገርሽ እርሹ የጀርመን ባስ ምናምን እርሹ መጥቶባቸው

መንጃ ፈቃድ ደግሞ ብታይ አሁን ፍሪ ተደርጓል። መንጃ ፈቃድ ማለት ነው። እንደ ድሮ አይከፍል እሱን ደግሞ ያሽ በመዳን ያል ፍሪ ሚመቼ ስለሆነ ያንን ቅጣት ያልከፈልኩ በስተቀር አይሆንም ብለኝ መንጃ ፈቃድ ምናምን በመኪና በቃ ፒክ እያረግሽ ምናምን ነገር ፍራንክፍርት ምናምን እንጨፍራለን። ትንሽ ቀን ነው ጠብቂ። ልጆቹ ብቻ ፕራይቬት ስኩል ይጀምራሉ አሁን ፕራይቬት ስኩል ስለሚጀምሩ በቃ አንፍሪ ነው። ሰጠ እግዚአብሔር እንኳን ፍሬ ያደረግሽ እንደኔ ፍሪ ትሆኛለሽ። እስር ቤት እኮ ነው ልጅ ማሳደግ። እንዲህ ቀላል ስትረሳቸው ራሱ እኮ ያሳብዳል እ የልጆቹ ነው። እኔ ድሮ አፌ የምከፍተው ለካ ልጆቹ ስትረስ እያረጉብኝ ነው ብያለ አንድ ቀን ማርያም ምን አፍንጫ አፍንጫቸውን እያለን ሁለት ሀበሻ ቆንጆ ጠደን አዲስ ምናምን በቃ ገባሽ። ያልተነካ ይሄ በቃ ያልተፈታታ ያልተቆራረጠ ያልጠበቀ ያላላ ምናምን ተቀልሽ ጠብስ እንጆ ያርገን ምናም ቆንጆ አበሻ ቤት እንጆ ያርገን። ከዛ በኋላ በቃ ፏ ብልጭ ብለን ከዛ ወደ ቤታችን ብርቻዎች ተሽ አልናፈቀሽም። እሱ ነገር በጣም ነገ ግን ሲደውል የለም። ተመልሶ ቢደውል አናውቅም። ቻው ቻው አዲስ አበባ አናውቅም። ፍሬ ስልክ እንደለውጣል እንዲ አንቺ ሚዩት አድርጌው ነበር። እን ዜሮ ዜሮ ያልተነዳ ነው የምንፈልገውና ሞልቷል። አሁን ደሞ ወደዚህ ወደዛ ወደ ከለን ምናም ወዴት መስች የምንሄደው ወደ ዲስቦርግ አሁን ወዳለበት የለም ሃምቡርግ ምናም አሪፍ አሪፍ አሪፍ አሪፍ ዲስቦርክ ሀብታም አለ። ታውቂያለሽ? ይህን ታሪክ ማፊያዎች ሀብታሙ ሆን ያለ ምርጥ ያረበናት ምርጥ ምርጥ ምርጥ ደስ ሲሉ ብታይ፣ ሰላም ሲሉሽ ምናምን ራይት ምናምን ይሰጡሻል ምናምን እያሉ አንድ አንድ። ዲስቦርክ ውስጥ አበሻው የጸዳ ነው የጸዳ የሚይዙት መኪና አንደኛው ምን አለ መሰለሽ? እሙሙ የለቀቁት ይሄ በአይኤ ነው አይኤ ያርገው፣ አንቺ ደረሰሽ። የኔንም አይ ነው አይ ለም የሚባለው እኔ ነኝ። እንደ ልጅ በሳቅ ነው የሞትኩት። ወይኔ ታድለሽ፣ ደረሰሽ። ምን አለ ትንሽ ጺም ብታረጉልኝ ግን መላጥ አረጋችሁት። አሊ ነው አሊ። እኔ ርዕሰ ሰብ ያስቀኛል። ቴሌግራም ላይ አወትለኛለሽ ቃልዬ። ቴሌግራም ላይ አይደለም እኔ ጆከር ሊንክ ላይ ነው ያየሁት። ናፋቸን ሮአው ኤ አይ እን ከየት ያመጡት ኤአይ አይ ከመጣ በኋላ ግን የሀበሻ አሙሙ መብዛቱ ያስቀኛል። በዛ ደግሞ ምን አለበት ሜካፕ ብትቀቡት እንደወረደ በጥቁሩ ጥቁር እያደረጉ ይያረጉ። እንደው ግን እኔ የምልሽ የወንዱን አይሰራም እንደ ኤአይ እኔ እንጃ። ለምንድነው የወንዶቹ ይችንዋ የምታክለው እየፈሩ የጆሮ መኮርኮሪያ መታክለዋን እንዴት አይቶ ስቷታል።

እናንተ ጉድ እኮ ነው። እሱ ዶክተሪትን እናርገር ሺቅ ወደ ቦታችን እንመለስ። ፕሪንሰስ የቲንኪ ሲያስጠላ አየሩ ዝናቡ ብታዩ በጣም ካፌ ልጠጣ ብዬ ነበረ ያሰብኩት። አፕሮፖ የደንብ ታይሆን ነገ ዛሬ ደግሞ አፕሮፖ ያመሹ ነበረ ሰባይሮ ቡና ሰባት ከፍዬ ባለፈው እዛኛው

ዘንድሮማ የሆነ ቦታ ላይ ማ መውደቅ አለ። እየተረገጥሽ ነው። ይርገጡኝ፣ በቃቱ። አይመለከታችሁም። ምንድን ማንም፣ ትናንት እነ ጆከር ስድስት ሺህ ሰው ይዘው ሲቀጠቅጡኝ ነበረ። ቡላ ላይ እንዴት ነህ ፕሪንሰስ? የቴንኪ፣ እናመሰግናለን። እናንተ ጃፒ፣ ዝን ያለው ጃፒ አትበሉ። ቴንኪ ነት እኔ ቡላ ላይ ይመቸኛል። ቡላ ላይ እኮ አሪፍ ልጅ ነው እኮ ጂጂዬ፣ ላስገባለሽ እንደ እኔ ችግር የለብኝ፣ ግን እኔ እሱ ይሻለኛል። አዎ ቡላ ጅቦ አሪፍ ናቸው። ጅቦ እና ቡላ በቃ በጣም ዲፈረንት። አትሊስት የሆነ ትንሽ ቡላ ላይ እኮ ትምሮ አላት እኮ። ሌላው እኮ የሚለው ለምንድን ነው ጂጂ ማለት መቼ ይመቸኛል? እሱ ይሻለኛል ያልኩት።